የሚነገረ ምንድን ነው ማትችል ማታቅ ማትከናወን ማይሳካል ሰነፍ ወይም ከእገሌ ከእገሌ የምታንስ አይደለም። በየቀሩ የምንሰማው እኮ ይ ያ አላስፈላጊ በውድድር በአሸናፊና ተሸናፊ ሰንቦና የተሞላው የየለት ሁላችን የትርክት ውጤት ነው። ትምህርት ቤት ስንሄድ መምህራኖቻችን ይሄን ያደርጋሉ ሌላ የጋራ የምንውልበት ኳስ መጫወቻ ብንሄድ ጓደኞቻችን ቡል ያደርጉናል። ትርክት እኮ ነው። አንተ ሸፋፋና አንተ አስቀያሚና አንተ እንደዚህ ነው የሚለው ጉዳይ ሁሉ የሰውን ውስጣዊ ስነልቦና እየሰበረው ስለሚሄድ ያ ሰው መጨረሻ ላይ ሙሉ ሆኖ ሙሉነት ያለው ሳይ ማሰብ ይቸገራል። በትምህርት ስርዓቱ መታየት አለበት። በሚዲያው መታየት አለበት። በእምነት ተቋማት ስብከት መታየት አለበት። በእያንዳንዱ ቀን የሚዘራው ስብከት ራሱ ኢነርጂ ፕሮቫይድ የሚያደርግ ነው ወይስ ያን የሚያሳጣው መታየት አለበት። ቤተሰብ ቤት ውስጥ የሚያወራው ወሬ መታየት አለበት።